በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ጀምሯል። በፕሮግራሙ ስለ ህግ ግንዛቤ የሚያስጨብጡ የተለያዩ ርዕሰ ጉዳዮች በየሳምንቱ ይዳሰሳሉ። ለዛሬውም አንድ ርዕሰ ጉዳይ ይዘን መጥተናል። የሽብር ወንጀልና ተጠያቂነቱን በተመለከተ ባለሙያ ሰፋ ያለ ማብራሪያ ይሰጠናል። እንዲሁም የመረጃ ሰዓት ይኖረናል ሙዚቃም የምታደምጡ ነው የሚሆነው። ቢታና ኃይሌ ፕሮግራሙን አዘጋጅታ አቅርበዋለች። እኔ ትህትና ካሳሁን ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። የህዝብ ሰላምና ደህንነት ላይ ስጋት ከሚደቅኑ ወንጀሎች መሀል የሽብር ወንጀል አንዱ ነው። ከፍተኛ ጉዳትንም ያደርሳል። በሀገር አቀፍና በዓለም አቀፍ ደረጃ የሽብር ወንጀል በስፋት የሚታዩ ወንጀል ሲሆን ይህንንም የሽብር ወንጀል ለመከላከልና ለመቆጣጠር ህግ አውጥታለች ሀገራችን ኢትዮጵያ። በወንጀል ህጉ ድንጋጌዎችን በማካተት የሽብር ወንጀልን ለመከላከል ተሞክሯል። ነገር ግን ይህ ድንጋጌ በቂ ባለመሆኑ 2011 ዓ ም የጸረ ሽብርተኝነት አዋጅ 652 ወጥቶ በስራ ላይ ውሏል። ይህም አዋጅ ከሰብአዊ መብት ች ጥሰት ጋር በተያያዘ ጥያቄ የሚያስነሱ ነገሮችን የያዘ በመሆኑ እንደገና ማሻሻል አስፈላጊ ሆኖ ተገኝቷል። በ2012ም በድጋሜ አዋጅ እንዲወጣም ሆኗል። አዋጅ ቁጥር 1176 2012 የሽብር ወንጀልን ለመቆጣጠርና ለመከላከል የወጣ አዋጅ የሽብር ወንጀል በአለም አቀፍ ደረጃም ቢሆን ወጥ የሆነና ሁሉንም ሊያግባባ የሚችል ትርጉም ተሰጥቶት ባይገኝም ሀገራት እንደ የነባራዊ ሁኔታ ትርጉም ሰጥተውት ይገኛሉ። አቶ ተሰማ ጊደይ በፍትህ ሚኒስቴር ንቃት ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ ከፍተኛ አቃቢ ህግ ናቸው። ስለ ሽብር ወንጀል ምንነት ተጨማሪ አላቸው። እንደየራሳቸው ነባራዊ ሁኔታና እንደሚፈጽሙባቸው የሽብር ወንጀል አይነት ትርጉም ሰጥተውት እናገኛለን። ግን ጠቅለል ተደርጎ ሲታይ የሽብር ወንጀል ማለት አንድን ርዕዮተ ዓለም የፖለቲካ ወይም የሃይማኖት አስተሳሰብን በህዝብ ወይም በመንግስት ዘንድ ተቀባይነት እንዲኖረው ወይም በኃይል ለመጫን ሲባል የሚወሰድ የኃይል እርምጃ ወይም ደግሞ የሽብር ተግባር ነው ተብሎ ሊገለጽ ይችላል። የእኛ ሀገር ህግም በአዋጅ ቁጥር 1176 2012 ላይ የሽብር ወንጀልን ሲተረጉም አንቀጽ 21 ላይ ተርግሞት እናገኛለን። ይህንም ምንድን ነው ያለው? የሽብር ወንጀል ማለት በዚህ አዋጅ አንቀጽ 3፣ ከአንቀጽ 5 እስከ 11፣ አንቀጽ 29 እና አንቀጽ 30 ላይ ተዘርዝሮ የሚገኙትን የወንጀል ተግባራት ናቸው የሽብር ወንጀል ማለት በሚል አስቀምጦታል። ማንኛውም ሰው የፖለቲካ የሃይማኖት፣ ወይም የርዕዮተ ዓለም ዓላማን ለማራመድ ህዝብን ወይም የህብረተሰብን ክፍል ለማሸበር፣ መንግስትን ወይም ዓለም አቀፍ ድርጅትን ማስገደድ፣ በሰው አካል ላይ ከፍተኛ ጉዳት ማድረስ፣ የሰው ህይወት ማጥፋት፣ ለአደጋ ማጋለጥ፣ ሰውን መጥለፍ፣ በንብረት በተፈጥሮ ሀብት ላይ ጉዳት ማድረስ፣ ማህበራዊ አገልግሎት እንዳይሰጥ በከፍተኛ ሁኔታ ማስተጓጎል የሚባሉት በመጀመሪያ ደረጃ የተቀመጡ የሽብር ወንጀሎች ሆነው ይገኛሉ። አንቀጽ የሽብር ወንጀልን ለመፈጸም መዛት ይሄ ራሱ አንድ የሽብር አይነት ተደርጎ ተተርጉሟል። አንቀጽ ስድስት የሽብር ወንጀልን ለመፈጸም ማቀድ ወይም መሰናዳት፣ አንቀጽ ሰባት የሽብር ወንጀልን ለመፈጸም ማደም፣ አንቀጽ ስምንት በሽብር ወንጀል በሐሰት ማስፈራራት፣ በዝርዝር እናየዋለን ምን ማለት እንደሆነ። አንቀጽ ዘጠኝ የሽብር ወንጀልን መደገፍ አንቀጽ 10 የሽብር ወንጀል እንዲፈጸም ማነሳሳት፣ አንቀጽ 11 ከሽብር ወንጀል ጋር የተገናኘ ንብረት መያዝ ወይም መገልገል፣ አንቀጽ 29 አሸባሪ ድርጅትን መምራት እና አንቀጽ 30 የአሸባሪ ድርጅት አባል መሆን ወይም የአሸባሪ ድርጅቱን ስልጠና መውሰድ የሚሉ ናቸው። እንግዲህ እነዚህ በሽብር ወንጀል አይነት ተዘርዝሮ የምናገኛቸው ወይም በሽብር ወንጀል ትርጉም ውስጥ ተካተው ሊታዩ የሚችሉ ናቸው። እነዚህ የሽብር ዓላማ በሰዎች ሕይወትና ማህበራዊ ጉዳይ ላይ ሰላምን ማደፍረስ ሲሆን በንብረት ላይም ከፍተኛ ጉዳት ማድረስንም ያካትታል። አሸባሪው የራሱን ርዕዮተ ዓለም በሰዎች ላይ በመጫን የራስ የሆነን ሀሳብ እንዲደግፉና እንዲቀበሉ ለማድረግ መስራት ነው። ታዲያ ሽብር የሚያደርሰው ጉዳት ስነ ልቦናዊ ብቻ ሳይሆን ከፍተኛ አካላዊና የንብረት ጉዳትም ነው ይሉናል አቃቤ ህጉ። የሽብር ወንጀል የሚያስከትለው ጉዳት ምንድን ነው የሚለውን ብዙ ጊዜ በሚዲያ የምንሰማው የገጠመን ልንኖር እንችላለን፣ እና በሰው ህይወት ላይ አደጋ መጣል ወይም የሰውን ህይወት ማጥፋት፣ በሰው አካል ላይ ጉዳት ማድረስ፣ በንብረት ወይም ታሪካዊ ቅርሶች ወይም አገልግሎቶች ተቋማት ላይ ከፍተኛ የሆነ ጉዳትን የሚያደርስ መሆኑን የሽብር ወንጀል መረዳት እንችላለን ወይም ማየት እንችላለን። በእንግሊዝኛው ቴሮሪዝም እየተባለ የሚገለጸው ሽብርተኝነት በ18ኛው ክፍለ ዘመን በፈረንሳይ አብዮት ወቅት ተግባር ላይ የዋለ ጽንሰ ሐሳብ እንደሆነ ታሪካዊ ዳራውን ለማየት ያስችላል። የታሪክ ደርሳናት እንደሚያስረዱት በፈረንሳይ አብዮት ወቅት የአብዮቱ አስተዳደር ጠላት ናቸው ብሎ በሚጠረጥሯቸው ላይ ጠንካራ እርምጃ እንዲወስድ ማዘዙና ንጉስ ናፖሊዮን የስፔንን መውረር ተከትሎ ህዝባዊ አመፅ ተቀስቅሷል። የሽምቅ ተዋጊዎች መስፋፋታቸውንም ተከትሎ ሽብርተኝነት እንደጀመረና ትኩረት ማግኘት እንደቀጠለ ይነገራል። ወንጀሉ እንደ የሀገራቱ የተለያየ ቅርጽና ይዘትን በመከተል ከፍተኛ ጉዳትን እያደረሰ እንደ ቀጠለም ነው ከ1990ዎቹ እንደ አውሮፓውያን አቆጣጠር ጀምሮ የተባበሩት መንግስታት የጸጥታው ምክር ቤት የተለያዩ ውሳኔ ሀሳቦችን ከማሳለፍ ባለፈ ሊቢያ፣ ሱዳንና አፍጋኒስታንን ሽብርተኝነትን ይደግፋሉ ወይም ሽብርተኛን ይደግፋሉ በሚል የውሳኔ ሀሳብ በማስተላለፍ የተለያዩ የኢኮኖሚ ማዕቀቦችን ጥሎባቸው እንደነበረ እናስታውሳለን። ሌላኛው ከሽብር ጋር ተያይዞ በአሜሪካ የተፈጸመው በ2001 ዓ ም የአሜሪካን የመንትዬ ህንፃዎች የመታው የሽብር ተግባር ነው። እዚህ ጊዜ በኋላ ሀገራት ራሳቸውን እንዲፈትሹ ከዛ በፊት የነበረው ሽብር ወንጀል አተያያቸውን እና ለመከላከል የሄዱበት የነበረውን እርምጃ ፈትሸው ወደ ተሻለ መንገድ ወይም የተሻለ የመከላከል አቅጣጫ እንዲከተሉ የራሱ የሆነ አስተዋጽኦ አድርጓል። በአሜሪካ ላይ የተፈጸመው የሽብርተኝነት ክስተት የጸጥታው ምክር ቤትም አልቃይዳን ትኩረት ያደረገ የሽብር መከላከል መሰረትም በመተው ሁሉን አቀፍ የሽብር መከላከል ላይ እንዲያተኩሩ ሀገራት ሽብር የዓለም አቀፍ የሰላምና ደህንነት ስጋት እንደሆነ እንዲቀበሉና ሀገራት ይህንን ተቀብለውም ይህንን ወንጀል ሊቀለብስ በሚችል መልኩ አንደኛ እርስ በራሳቸው እንዲደጋገፉ፣ ሁለተኛ ደግሞ ራሳቸውን ችለው አቅጣጫ እንዲቀይሱና ህግ እንዲያወጡ በህጎቻቸውም የሽብር ተግባር ወንጀል መሆኑን ደንግገው ወደ ስራ እንዲገቡ አቅጣጫ ሰጥቶ አልፏል። የሽብር ወንጀል በግለሰብ በማህበረሰብ ብሎም በሀገር ላይ ከፍተኛ ጉዳት የሚያደርስ በመሆኑ ሽብር ፈጻሚው ላይ እንደየሽብር አይነቱ አይነቱና አፈጻጸሙ የህግ ተጠያቂነትን ያስከትላል። የሽብር ወንጀል የሚያስከትለው ተጠያቂነት ምንድን ነው የሚለውን ስናይ እንግዲህ በሀገራችን ቀደም ሲል በነ ትግራይ ሆቴል፣ በአክሱም ሆቴል እና የተለያዩ አካባቢዎች ላይ የሽብር ተግባራት ሲፈጸሙ እንደነበረ እናስታውሳለን ጊዜም በቅርብ ጊዜያት በ2011 አካባቢ ይመስለኛል ሰኔ 15 ላይ እዚህ መስቀል አደባባይ ላይ በነበረው የለውጥ ድጋፍ ላይ የተከሰተው የሽብርተኝነት ተግባርም እንዲሁ የምናስታውሰው ነው። እና ይህንን የሽብር ተግባር ለመከላከልና ለመቆጣጠር የሚያስችል ሕግ አውጥተንም በአዋጅ ቁጥር 1176 2012 በከፍተኛ ሁኔታ ያስተጓጎለ እንደሆነ ቅጣቱ ከ10 ዓመት እስከ 18 ዓመት በሚደርስ እስራት የሚያስቀጣ መሆኑን በአንቀጽ 3 ላይ ደንግጎ እናገኘዋለን። አንቀጽ 3 ንዑስ አንድ ላይ የሽብር ድርጊት ሲፈጸም የሰው ህይወት የጠፋ ከሆነ በታሪካዊና የባህል ቅርስ ላይ መሰረተ ልማት ላይ ከፍተኛ ጉዳት ያደረሰ የሽብር ወንጀል ከሆነ ከአስራ አምስት ዓመት እስከ እድሜ ልክ እስራት ወይም በሞት ሊያስቀጣ ይችላል ብለውናል አቃቤ ህጉ። አንቀጽ አምስት ላይ የሽብር ወንጀልን ለመፈጸም የሚደረግ ዛቻ ራሱን የቻለ ቅጣታ ያስከትላል። አንቀጽ አምስት ላይ እንደተቀመጠው የሽብር ወንጀልን ለመፈጸም የሚደረግ ዛቻ ራሱን የቻለ ቅጣታ ያስከትላል። ይኸውም የሽብር ወንጀልን ለመፈፀም መዛት በራሱ መዛት በራሱ ከአንድ እስከ አምስት ዓመት በሚደርስ ጽኑ እስራት ሊያስቀጣ እንደሚችል በአንቀጽ አምስት ላይ ተደንግጎ እናገኘዋለን። አንቀጽ ስድስት ላይ ምንድን ነው የሽብር ወንጀልን ለመፈጸም ማቀድና መሰናዳት እራሱ የሚያስቀጡ ሆነው እናገኛቸዋለን። የሽብር ወንጀልን ለመፈጸም ማቀድና መሰናዳት የሚያስቀጡ ተግባራት መሆናቸውን በግልጽ ያስቀመጠ ሲሆን በአንቀጽ ስድስት ላይ ሽብር ወንጀልን አሁን ሁለቱን ለያይቶ ነው ያስቀመጣቸው። የቅጣታቸውም ይለያያል በሁለቱ መካከል፣ በማቀድ እና በመሰናዳት መካከል ማለት ነው። ስለዚህ የሽብር ወንጀልን ወይም የሽብር ድርጊትን ለመፈጸም ማቀድ ከሶስት ዓመት እስከ ሰባት ዓመት ሊደርስ በሚችል ጽኑ እስራት የሚያስቀጣ ሲሆን መሰናዳት ደግሞ የሽብር ወንጀልን ለመፈጸም መሰናዳት ወደ ዝግጅት መግባት ደግሞ ከአምስት ዓመት እስከ 12 ዓመት በሚደርስ እስራት የሚያስቀጣ መሆኑን ደንግጎ እናገኘዋለን። ማቀድ ሲባል እንግዲህ የሽብር ድርጊት ለመፈጸም ከሀሳብ ባለፈ ከማሰብ ባለፈ ወንጀሉን ለመፈጸም የሚፈጸምበትን ሁኔታ፣ የሚፈጸምበትን ቦታ፣ የሚፈጸምበትን ጊዜ ወይም መሰል ጉዳዮችን የመለየት ወይም የመወሰን ጉዳዮችን የሚያጠቃልል ነው። ከዚህ ጋር ተያይዞ መሰናዳት የሚለው ግልጽ የሆነ ትርጉም ባይሰጠውም ነገር ግን ከማቀድ ያለፈ ተግባር ከቦታዎችን ከመለየት ጊዜውን ከመለየት ከመወሰን ባለፈ የተወሰነ እንቅስቃሴ የሄደ መሆን ይኖርበታል። መሳሪያ ማሟላት ሊሆን ይችላል፣ የመሳሰሉት ነገሮች ሁለትና ከዚያ በላይ የሆኑ ሰዎች የሽብር ወንጀል ለመፈጸም ያደሙ እንደሆነ የሽብር ወንጀል ለመፈጸም ማደም በሚል ድንጋጌ በአንቀጽ ሰባት ስር ከአምስት እስከ አስራ ሁለት ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ተቀምጧል። ማደም ከማቀድና ከመሰናዳት ምንድን ነው የሚለየው የሚለውን ስናይ ማደም ላይ የድርጊቱ ፈጻሚዎች ሁለትና ከዛ በላይ መሆናቸው ብቻ ሳይሆን ስምምነት ላይ መድረሳቸውን እናያለን። ስምምነት ላይ የደረሱ መሆናቸውን ማየት ይቻላል። ያኛው በተናጠልም ሊሆን ይችላል እቅድ አለ፣ መሰናዳት የተለያዩ ጉዳዮች ናቸው። እዚህ ላይ ግን ማደም ሲባል ግን ሁለትና ከዛ በላይ የሆኑ ግለሰቦች ወይም ድርጅቶች ሊሆኑ ይችላሉ። የሽብር ወንጀልን ለመፈጸም ሲስማሙ፣ የሽብር ወንጀልን ለመፈጸም ማደም በሚለው ከአምስት ዓመት እስከ አስራ ሁለት ዓመት በሚደርሱን ስርዓት የሚያስቀጣ ይሆናል። በሽብር ወንጀል በሐሰት የማስፈራራት ተግባር የፈጸመ የህግ ተጠያቂ ይሆናል። አለማወቅ ከህግ ተጠያቂነት አያድንም እንዲሉ ባለማወቅም ቢሆን ዛቻን የፈጸመ ሰው የህግ ተጠያቂነት ውስጥ ይገባል ሲሉ አሳውቀውናል። እንደተፈጸመ ወይም እየተፈጸመ እንደሆነ ወይም እንደሚፈጸም ወደፊት እንደሚፈጸም በሐሰት ማስፈራራት የማስፈራራት ተግባርን ከፈጸመ በቀላል እስራት ይቀጣል ይላል። ቀላል እስራት ማለት ምን ማለት ነው የሚለው በወንጀል ህጋችን ላይ ተጠቅሶ እናገኘዋለን። ቀላል እስራት ማለት ከትንሹ ከአስር ቀን ጀምሮ እስከ ሶስት ዓመት ከበድ ሲልም እስከ አምስት ዓመት ሊደርስ በሚችል እስራት ሊያስቀጣ የሚችል ነው፣ ቀላል እስራት ተብሎ በጥቅሉ ስለተገለጸ ማለት ነው። ይህ የማስፈራራት ድርጊት ጉዳት ያስከተለ ከሆነ ግን፣ ሰዎች በተፈጥሯቸው ይደናገጣሉ። አይደለም እንኳን የሽብር ተግባር ይፈጸምበሃል እየተፈጸመ ነው የሚል ወይም ተፈጽሟል የሚል ሰምቶ አይደለም እና ቀላል ነገሮች እንኳን የሚደነግጡ ሰዎች አሉና፣ ስለዚህ በዚህ በመደናገጥ በዚህ በመፍራት በሐሰት የሽብር ወንጀል ተፈጽሟል እየተፈጸመ ነው ወይም ይፈጸማል በሚል በተነዛ ሐሰተኛ መረጃ ምክንያት ሰዎች ላይ ጉዳት ደርሶ ከሆነ ግን ቅጣቱ ከበዴልና ና ከሶስት ዓመት እስከ አስር ዓመት በሚደርስ ጽኑ እስራት የሚያስቀጣ መሆኑን ደንግጓል። የሽብር ወንጀል አፈጻጸምን በቀጥታም ሆነ በተዘዋዋሪ ድጋፍ ማድረግ ከአምስት እስከ አስራ አምስት አመት ጽኑ እስራት ያስቀጣል። የሽብር ወንጀል ሊፈጸምበት የሚችልን ቁስ ሳያውቅ ማስረክቦ ቢሆን ተጠያቂ ሊሆን እንደሚችል ነው በዚህ ድንጋጌ የምንረዳው። አሁን ድጋፍ ማድረግ ምን ማለት ነው፣ በምንድን ነው የሚገለጸው የሚለውን ስናይ እዛው ዘርዝሮት እናገኘዋለን በአንቀጽ ዘጠኝ ስር ይኸውም ሰነድ በማዘጋጀት መረጃ በማዘጋጀት በማቅረብ በመስጠት የምክር አገልግሎት፣ የሙያ ድጋፍ፣ መሳሪያን በመስራት ወይም እነዚህ የሚቀጣጠሉ ወይም ፈንጆች፣ ወይም ቦምቦችን እነዚህን አዘጋጅቶ በማቀበል ሊሆን ይችላል፣ ድጋፉ ማለት ነው። ቀጥሎ የምናየው ማነሳሳት ነው። የሽብር ወንጀልን ለመፈጸም ሌላውን ሰው ማነሳሳት አንድ ሰው ይላል በአንቀጽ አስር ስር ሌላው ሰው የሽብር ድርጊት እንዲፈጽም ለማድረግ በመጎትጎት ተስፋ በመስጠት በገንዘብ፣ በስጦታ፣ በማስፈራራት ወይም በማናቸውም ሌላ መሰል ዘዴ ያነሳሳ እንደሆነ ቢያንስ ድርጊቱ የተፈጸመ ወይም የተሞከረ ከሆነ በዛ ማነሳሳት ምክንያት ቅጣቱ ከ10 ዓመት እስከ 18 ዓመት በሚደርስ ጽኑ እስራት ያስቀጣል። ቀጥሎ የሽብር ተግባሩ በሽብር ተግባሩ ምክንያት ሰው የሞተ ከሆነ ታሪካዊ ቅርስ ላይ ወይም መሰረተ ልማት ላይ ከፍተኛ ጉዳት ያደረሰ ከሆነ ደግሞ ቅጣቱ ከአስራ አምስት ዓመት ጀምሮ እድሜ ልክ ጽኑ እስራት ሊደርስ እንደሚችል ደንግቆ እናገኛለን ማለት ነው። የሽብር ወንጀል እንዲፈጸም ቁስን ወይም ሌላ የሚታይ ድጋፍን ያደረገ ብቻ ሳይሆን ሀሳብ የሰጠም የህግ ተጠያቂ የሚሆንበት አግባብ አለ። እንደ ህጉ ሀሳብ መስጠት፣ የጦር መሳሪያ ማቀበል፣ መረጃ በመስጠት ድጋፍ ማድረግ፣ የወንጀል ድርጊትን ማነሳሳት ነው ያሉት አቃቤ ህጉ፣ ከሽብር ወንጀል ጋር የተገናኘን ንብረት መጠቀም እንደሚያስቀጣ አስረድተዋል። ከሽብር ወንጀል ጋር የተገናኘ ንብረትን መያዝ ወይም መገልገል ሊያስቀጣ እንደሚችል በአንቀጽ 11 ላይ ዘርዝሮ እናገኘዋለን። ማንም ሰው ንብረቱ ከሽብር ወንጀል ጋር የተገናኘ መሆኑን እያወቀ የያዘው ወይም የተገለገለበት እንደሆነ አንደኛ፣ ንብረቱ ይወረሳል፤ ሁለተኛ፣ ሰውየውም ከሶስት እስከ አስር ዓመት በሚደርስ ጽኑ እስራት ሊቀጣ ይችላል ማለት ነው። ነገር ግን ይህ ድርጊት ሆን ተብሎ ያልተፈጸመ ከሆነ ወይም በቸልተኝነት የተፈጸመ ከሆነ ይሄ ንብረት መያዝ ከሽብር ወንጀል ጋር የተያያዘውን ንብረት መያዝ ወይም መገልገል በቸልተኝነት የተፈጸመ ከሆነም ራሱን የቻለ ቀለል ያለ ቅጣት ከዛ ከሶስት እስከ አስር ዓመት በሚለው ሳይሆን ከአንድ እስከ ሰባት ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል መሆኑን ደንግቦ እናገኘዋል አንቀጽ አስራ አንድ ላይ ማለት ነው። አስከፊ ጉዳት ሊያስከትል የሚችል በሰዎች መካከል አለመተማመንን የሚፈጥርና ደህንነት እንዳይሰማ የሚያደርግ በመሆኑ ህብረተሰቡ እራሱንም ሆነ ሌላን ሰው ከሽብር ወንጀል ሊጠብቅ ይገባል መልእክታቸው ነው። ሰ በአጠቃላይ የሽብር ወንጀል በጣም አስከፊ ጉዳት ሊያስከትል የሚችል በሰዎች ሽብር የሚለቅ ስሙም እራሱ ሽብር አይደለም። ስለዚህ ሽብር የሚለቅ ከዛም አልፎ ተፈጽሞም ሲገኝ ደግሞ ከፍተኛ ጉዳትን ሊያስከትል የሚችል በሰው ህይወት፣ በሰው አካል እንዲሁም በንብረት ላይ ከፍተኛ የሆነ ውድመትን፣ ጉዳትን ሊያስከትል የሚችል የወንጀል አይነት በመሆኑ አንደኛ ህብረተሰቡ እራሱን ከዚህ አይነት ሰለባ እንዳይሆን መጠንቀቅ እንዳለበት ቀጥሎ የሌሎች የሽብርተኛ ተቋማት፣ ድርጅቶች መጠቀሚያ እንዳይሆን ራሱን ከዚህ ማግለል ያለበት መሆኑ ከዚህም ባለፈ የሽብር ወንጀል መፈጸሙን ያወቀ የሚፈጸም መሆኑን ያወቀ እየተፈጸመ ያለ መሆኑን ያወቀ የህብረተሰብ ክፍል ለፍትህ አካላት በመጠቆም ዜግነታዊ ግዴታውን እንዲወጣ ለዚሁ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁ። አመሰግናለሁ። አድማጮቻችን እያደመጣችሁን ስለሆነ ከልብ ነው የምናመሰግነው። ባልደረባችን ብሩክ ድንቁ መረጃ ያጋራናል። ማታለልን ያካተቱ ወንጀሎች እና የሚያስከትሉት ቅጣት የተለያዩ የማታለል ወንጀሎች በተበዳዮች ላይ ሲፈጸሙ እንሰማለን። ከነዚህም ውስጥ የራስን እውነተኛ ማንነት በመደበቅ በማህበራዊ ሚዲያ ነጻ የትምህርት እድል እንደሚሰጡ በመግለጽ የፍቅር ጓደኝነት በመመስረት ከተግባቡ በኋላ ወደ ውጭ አገር እንደሚወስዱ በመግለጽ በተለያየ መንገድ በማሳመን ገንዘብ መቀበል፣ ፈጣን ሎተሪ ደርሶት ገንዘቡን ለመውሰድ መታወቂያ ስለሌለው በተበዳይ መታወቂያ እንዲያወጣ በማሳመን ለመያዣነት ስልክ፣ ገንዘብ ኮምፒውተርና የመሳሰሉትን በመቀበል መሰወር፣ በባንክ ደብተር ውስጥ በቂ ገንዘብ ሳይኖር ገንዘብ እንዳለ በማሳመን ግብይት መፈጸም፣ የስልክ ቁጥሩ የሎተሪ አሸናፊ እንደሆነ በመግለጽ ገንዘቡን እንዲላክላቸው የሞባይል ካርድ እንዲሞሉ ወይም የባንክ አካውንት ውስጥ ገንዘብ እንዲያስገቡ በማሳመን ገንዘብ መቀበል ለአብነት ሊጠቀሱ የሚችሉ የማታለል ወንጀሎች ናቸው። እነዚህና ሌሎች የማታለል ድርጊቶች በወንጀል ህጉ ያላቸውን ሽፋንና የሚያስከትሉትን ቅጣት እናያለን። የሚያዝበት ገንዘብ ሳይኖር ቼክ ማውጣት በወንጀል ህጉ አንቀጽ 693 ንዑስ አንቀጽ 1ና ሁለት ስር የሚያስጠይቅ ሲሆን ማንም ሰው ቼክ በሚያወጣበት ወይም ለባንክ በሚያቀርብበት ጊዜ የሚያዝበት በቂ ገንዘብ አለመኖሩን እያወቀ ቼክ ያወጣ ወይንም የሰጠ እንደሆነ በቀላል እስራት ከአስር ቀን እስከ ሶስት ወር ወይንም እንደ ነገሩ ከባድነት ከአስር ዓመት በማይበልጥ ጽኑ ስርዓትና በመቀጮ እንደሚቀጣ ይደነግጋል። እንዲሁም በቼክ የማታለል ድርጊቱ የተፈጸመው በቸልተኝነት ለምሳሌ፣ ተከሳሹ በአካውንት ውስጥ በቂ ገንዘብ ያለው መስሎት ያለውን ገንዘብ መጠን ሳያረጋግጥ የፈረመ እንደሆነ በገንዘብ መቀጮ ወይንም ከአንድ ዓመት በማይበልጥ ቀላል ስርዓት ይቀጣል። በተጭበረበረ ሁኔታ የአክሲዮን ገበያ ንግድ ማካሄድ ሌላው በወንጀል ህጉ የተካተተ የማታለል ወንጀል አይነት ሲሆን ማንም ሰው በአክሲዮን ገበያ ወይንም በሌላ ገበያ አማካኝነት የአክሲዮን ገበያ ዋጋ በሚመለከት የህዝብ አክሲዮን ንግድ እንዳለ የሚያስመስል ሐሰተኛ ወይንም አሳሳች መልክ ለመፍጠር በማሰብ በአክሲዮን ባለቤትነት ላይ ምንም ጠቃሚ ለውጥ የማያመጣ የአክሲዮን ንግድ ያካሄደ እንደሆነ አክሲዮኖቹ በተጠየቁት ተቀራራቢ መጠን ተቀራራቢ ጊዜና በተቀራራቢ ዋጋ በዚያው ሰው ወይንም በሌላ ሰው እንደተገዛ ወይንም ለዚያው ሰው ወይም ለሌላ ሰው የገዢው ጥያቄ እንደቀረበ ወይንም እንደሚቀርብ እያወቀ አክሲዮኖቹን ለመግዛት ጥያቄ ያቀረበ እንደሆነ ወይም አክሲዮኖቹ በተጠየቁት ተቀራራቢ መጠን ተቀራራቢ ጊዜና ተቀራራቢ ዋጋ በዚያው ሰው ወይንም በሌላ ሰው እንዲሸጡ ወይንም ለዚያ ሰው ወይንም ለሌላ ሰው የሽያጭ ጥያቄ እንደቀረበ ወይንም እንደሚቀርብ እያወቀ አክሲዮኖችን ለመሸጥ ጥያቄ ያቀረበ እንደሆነ በቀላል ስርዓት ወይም ነገሩ ከባድ ሲሆን ሲሆን ከአምስት ዓመት በማይበልጥ ጽኑ እስራት ይቀጣል። ኢንሹራንስን በሚመለከት የሚፈጸም የአታላይነት ድርጊት በወንጀል ህጉ አንቀጽ 698 መሠረት የሚያስቀጣ ሲሆን ማንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይንም ለሌላ ሰው ለማስገኘት በማሰብ ኢንሹራንሱን የተገባበት አደጋ በመፍጠር ወይም በውል ውስጥ በተገለጸው ጥቅም ላይ የተጽዕኖ በሚያደርግ አኳኋን የኢንሹራንሱን ገንዘብ ልክ የውሉን ዘመን ወይንም የኢንሹራንሱን ተጠቃሚዎችን የሚመለከት ፍሬ ነገር በመደበቅ፣ በማሳሳት፣ በማረጋገጥ ወይንም ይህንኑ በሚመለከት ሐሰተኛ መግለጫ በመስጠት አንድ የኢንሹራንስ ማህበርን ካታለለ፣ በማናቸውም ሌላ መንገድ ከኢንሹራንስ እንቅስቃሴ ጋር በተያያዘ የአታላይነት ድርጊትን ከፈጸመ በቀላል እስራት ወይንም ሁኔታዎች ይበልጥ ከባድ ሲሆኑ ከአምስት ዓመት በማይበልጥ ጽኑ እስራትና ከብር ሐምሳ ሺህ በማይበልጥ መቀጮ ይቀጣል። ትኩረቱን የሽብር ወንጀልና ተጠያቂነት ላይ ያደረገው ሳምንታዊው የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። ቢታንያ ኃይሌ ፕሮግራሙን አዘጋጅታ አቅርባላችኋለች። ሳምንት በሌላ እርሰ ጉዳይ እንገናኛለን። መልካም ሳምንት።